ውውሬረለአላ ስብሀነሁ ወተዓላ ውውማሬ አይ ማ ሳይኸው ቁርአን ነው። ይኸው ለአላሁ ረቡ እዛ ብዬ አፉ ብያለሁ። ይ አይ ሰይጣን ይደንግጥ። ሰይጣንን አናስደስትም። ሙቤ ወንድማችን ነው እንወደዋለን። በቃ ጠላት ይደንግጥ። እናስታርቃለን። ከጎናችን ሁሉ የተጣላ ሁሉ አፏፊ እባባል ብዙ ይሄ ሥራ ወላይ አቁሚ፣ ይብራሂም ምንነ ማቆመው፣ ምንነ ማቆመው? ብራሂም አንተ ራሰ አቁም እንዴ! ስነስርዓት ያዙ፣ የላቸው የምትመጡ እነዚህ እና ወንድሞች ናቸው። እኔ ከአስያ ና ከሙቤት የተማርኩት ነገር አለን። ሁሌ ብዙ ነገር በእነሱ ስለዚህ እነዚህን ወንድሞችን እናቶችን ማጣላት አይቻልም። ለሸይጣን ጊዜ አንሰጥም። ስለዚህ እናስታርቃቸዋለን። አግዙ። እኔ አልሰጣለሁም እኔ አልሰጣለሁም። አይ ኖ በቃ አስገቢ እያለ ነው ኢብራሂም። አላስገባህ ምንድን ነው የምታወራው? ስለዚህ የአሱ የሶሪ በውስጥ እንጨርሳለን። እኔ ኡስታዞችን እያነጋገርኩ ነው። በእርቅ በውስጥ ያልቃል። ምንም ይሄን እኔ ከማንም ጋር አላህ ምስክሬ ነው ከማንም ጋር ታውራና በቃ አስታርቁ። እንሻአላህ ይታረቃሉ። ብዙ ስራ አብረው ሰርተዋል። ብዙ ዋጋ አብረው ከፍለዋል። በተለይ በእስልምናው የሆነ ነገር ሲፈጠር አውሮ በጣም ብዙ ዋጋ ከፍለዋል። ይሄ በደንብ አውቃቸዋለሁ። ሁለቱም እንደ ቤተሰብ እንደ እሷም ልጆችን ትጠይቃለች፣ እሷም ይጠይቃል ና ተራርቀው አይራረቁም። ሙስሊሞች ስለሆኑ ይባበላሉ። ይብላኝ ለእናንተ አራኔ ግን እናንተ ናችሁ እያናደዳችሁ ያላችሁ። እኔችግርምል ያለኝ አላ ምስክሬ ነው። ለአላህ ብዬ አጣፉ ብያለሁ። አለቀ። ሌላ ወሬ አታሁ ብለቃለሁ። ግን ደግሞ ለህዝቡ ጥርት እንዲል በአደባባይ ቅላቸው። የሆነ ችግር አንቺ ቤት ይመጣል፣ አንቺ እሱ ቤት ትሄጃለሽ። የድሮ ማንነታችሁ እንዲመለስ እንፈልጋለን። እኔ ቤት አስያ ቤት ገብታችሁ ቁርአን እንዳታዳምጡ እሷን ተብሎ እየተናገረው ኡስታዝ አለ ሌላ ቤት ቢሄዱ ሙዚቃ ይሰማሉ ሌላ ቤት ቢሄዱ ሀሜት ይሰማሉ ሌላ ቤት ቢሄዱ ብዙ ነገር ይሰማሉ እኔ ቤት እኔ ቤት ሌላ ቤት በዚህ ሰዓት ላይ ስለ ትዳር ጋብቻ የሚደረገውን አላህ ያውቀዋል ሱብሃነሁ ወተዓላ ይሄ የተባለው ዛሬ አይደለም። ከአራት ወር ከአምስት ወር በፊት ድምፃቸው ጅምራለን እጄ ላይ ሳላቅ ቀርቼ አይደለም እዚህ ጋር ግመጥቼ እኔ አልከፍትም ስለዚህ እንድታወሩ አልፈልግም። እንደዚህ አይነት ወሬም በቤታችሁ ገብታችሁ አውሩ። እኔ ቤት መታችሁ መጥታችሁ የሚሉትን አውቃለሁኝ እነማን እንደሚሉ አውቃለሁኝ፣ ሰምቻለሁኝ፣ አይቻለሁኝ። ገብተውም ሲሉ ሌሎቹ ቁጭ ብለው እኔ እየታማሁኝ ሲሰሙም አይቻለሁኝ። እንዲያረጋችሁኝ ግን ብዬ ሌላው እንዳረገው ቪዲዮ አምጥቼ አልናገርም። ምክንያቱም እኔ እዚህ ጋ የመጣሁት ይሄን ላብራራ አይደለም። አለቀ ሲሉ ውለው ይደሩ አላሁ ስብሀነሁ ወተዓላ ነው እኔን የሚያቀኝ እነሱ የሚያቀ ቤት ሰው ቢመጣ ቁርአን ነው የሚሰማው፣ ሐዲስ ነው የሚሰማው። ሰልችቶት ይወጣል። ሌላ ወሬ ስለማይወራ፣ ስለዚህ ከሌ እንዲህ ብሎ ከሌ እንዲህ ብሎ እኔ ቤት እንድትል አልፈልግም። አለቀ። ይህንም ብቻ አቁ የራስህን ራሴን ችዬ ነው ማወራው ካልክ ቤትህ ገብተህ ላይፍህን ከፍተህ ማውራት ትችላለህ። ግን እኔ ጋ አልፈልግም። አይሁዶች አሉ የሚሳደቡ ነን ሙስሊሞች አሉ የሚሳደቡ የሚያከብሩ ነን ሙስሊሞች እንዳሉ ሁሉ የሚሳደቡ አሉ ይህችን አጋጣሚ የሚጠብቁ ለዛ ነው እኔ እህቶቼን ወንድሞቼን ክብር ዝቅ የሚያደርግ ንግግር በቤቴ ማንም ሰው እንዲናገር አልፈልግም ምል ስለ ወንድሞቼ ስለ እህቶቼ ስህተታቸው እጄ ላይ ገብቶ እጄ ላይ እያለ ስለ አንዳቸውም ተናግሬ አላውቅም። አንተ እንትን ተብዬ፣ አንተ ውስታስ ተብዬ፣ አንተ ምን ተብዬ ብዬ ተናግሬ አላውቅም ስህተትን እያየሁ ምክንያቱም አንድ ሰው አንድ እህቱን ወንድሙን ሲናገር ሌሎችን ኑ በሏቸው ማለት ነው። ያቺን ነገር ተይዛት ለሌላ ሰው ምርኩዝ መሆን ስለማልፈልግ ማለት ነው። አውቃለሁኝ እኔን የፈለጉትን ይበሉ። እኔን በሚሉኝ አላሁ ረቡል ዕዛ ወይ ወንጀል ይታጠብበታል ወይ እሱ ዘንድ አገኘዋለሁ። እኔ ግን ከእኔ እህቶችን ወንድሞችን ክብር ዝቅ የሚያደረግ ነገር መናገር አልፈልግም። ስለዚህ እኔ እንደዚህ አይነት ነገር እንድታወራ አልፈልግም። አዳምጡ። አዲስ አበባ ላይ እየመዘገብኩ ነው። ዛሬ ምዝገባ የለም። ለማሾፍም የምትጠይቁ የምታላግጡ ማለት ነው ስለ ሀላል ሆም፣ ሀላል ሆም በቤቱ ላይ ገብቶ እየመዘገበ ነው። ሄዳችሁ ጠይቁ። የራሴን ነው እየተመለከትኩ ያለሁት። ራሴን በተመለከተ ስለምሰራው ማለት ነው። አለቀ። ኦኬ። ያልተስማማችሁ ደግሞ ጥላችሁ ይሄር ነው በተደጋጋሚ ስጽፉልኝ ስለነበር አዎ እየመዘገብኩ ነው ያለሁት። ሌሎቹም ብሎክ አድርጉልኝ። አለቀ። አይቆምም። እጄ ላይ ስንት ከአሜሪካ ከካናዳ ከአውስትራሊያ ከለንደን ከዱባይ ከሳዑዲ የተመዘገቡ አሉ። ቢኢድን ረበል ዓለሚን አላህን ሱብሓነሁ ወተዓላ ይዤ ታያላችሁ። አለቀ። ሌላ ነገር ቁርአን አስተካክሎ ቁርአን መቅራት የማይችል ሰው

ቁርአን ቁርአንን ቅሩ መጀመሪያ እንቅራ ቁርአንን እኔም ልቅራ እናንተም ቅሩ። ረ ብዙ ነገር አለ። እኔ ማውራት ስለማልወድ ነው፣ ምክንያቱም እህትማ ማቾች ወንድማ ማቾች ነን። እኔ ተናገርኩኝ ማለት እህቶችን ወንድሞች የሌላ እምነት ተከታዮች በሏቸው ማለት ነው። እነሱ እኔን ተናግረውኝ የሌላ እምነት ተከታዮች ይበሉኝ ነው፣ ችግር የለብኝም። እኔ ግን እህቶች ወንድሞች የሆነ ነገር ተናግሬ በሏቸው ብሎ ማለት ነው። አዎ ዘውጁና ዛሬ አይደለም ምዝገባ ጁምአ ቀዳሜ እሑድ ነው። አቋቁሚ ኦፊሱን ያለ የራሴ ማለ በግሌ እየቀለድኩ መስሏችሁ አንዳንድ እጃችሁ ደግሞ ታስቁኛላችሁ። አሁን አልናገርም። ብቻችሁን ስትደውሉልኝ ነው የምነግራቸው። ልክ የሆነ ነገር እኔ ላይ ሲነሳ ገፈፍ ገፈፍ ገፈፍ ትላላችሁ፣ ከዛ ደግሞ ምጥጥ ትላላችሁ። አላሁ ረቡልዛ ብቻ ነው አብሯችሁ የሚቀረው እዚህ ውስጥ ያላችሁ በሙሉ የሚወዳችሁ ባላችሁ የሚወዳችሁ እናታችሁ የሚወዳችሁ አባታችሁ የሚወዳችሁ ጓደኞቻችሁ፣ እንደው አለሁላችሁ የሚሏችሁ ሰዎች አሉ አይደለም። ወላሂ ወቢላሂል ከሪም አላሁ ረቡ ዛ ብቻ ነው ከእናንተ ጋር የሚሆነው። ቀብር ስንገባም ሁሉም እንደዛ ጠቅልል አርጎን ወስዶ ቅብር አርጎን ይመለሳል አፈር ውስጥ። ለዛ ነው ፈመን የተወከለ አለ አላህ ፈሁ ሐስቡ ያለው አላህ ስብሐነው ተዓላ አላህን የተወከለ ሰው አላህ በቂው ነው ያለው። እዚ ውስጥ ያላችሁ በሙሉ ወላሂ ዛሬ ላይ የምትወዱት ትልቅ ነገር የምትሰጡት ህይወታችሁ ላይ ሰው ይኖራል አይደለም። ቲንክ አላህ ብቻ ሱብሃነሁ ወተዓላ ከእናንተ ጋር እስከ ቅያማ ቀን ጀነት እስከምትገቡ ከሱ ማንንም አስበለጥ የለብንም። የፈለቀ ህዝብ ተሰብስቦ ቢንጫጫ ከአላሁ ረቡ እሱን ከሚሰጣቸው ባሮች ይመዝግበን። አላሁማ አይቆ ዚራህ። ደግሞ አልፎ አልፎ ተቆጥቼ የምናገርባቸው ጊዜዎች አሉ። የማይሆኑ ነገሮች እስልምና ላይ ድንበር ሲታለፍ እናገራለሁ ምክንያቱም ያ ኢንቲባህ ለሰው መሰጣት ስላለበት በእስልምና ላይ ድንበር የሚያልፉትን ሰዎች ነው ብዬ እናገራለሁ። ተቆጥቼም እያለቀስኩ ዛሬ የምማረገው ነው ነገ የምማረገው ነው ዲኔ ሲነካ እኔ ነካችሁኝ ብዬ። ግን ለማንም ሰው መልስ ሰጥቼ ተቆጥቼም ተናግሬም አላውቅም እኔ ማንም አይደለሁም። የአላሁ ረቡልዛ አንድ ባሪያው ነኝ። ሰዎች በሚሰሩኝ ወንጆ ላይ ይታጠባል ወይኔ ያልተረዳሁት ነገር አለ ወይ እነሱ ያልተረዱት ነገር አለ? አይ ተረዳርታችሁ ሁላችሁም መርሓባ መርሓባ ተብላችሁ ትጓዛላችሁ አልተባለም። እዚህ ምድር ላይ ስትኖሩ የሚቃወማችሁ ሰው አለ፣ የሚደሰት ደግሞ ሰው አለ። በእናንተ ሁሉንም እንዳለው ታስኬዳላችሁ። ሁላችንም ሂሳባችን አላህ ስብሓን ወተዓላ ዘንድ ናለ። ይህን ማወቅ ጥሩ ነው። ስለዚህ ሪስፖንድ ላረግ ለማንም ሰው የመጀመሪያው አልመጣሁም። የመጣሁትኝ እቺን አቋሜ እንድታውቁ ነው። ከማደርገው ዳዕዋ ከማደርገው ዳዕዋ አላሁ ረቡ ልዕዛ በቃ ሲለኝ ነው ማቆም። አስያ ከሌ ተናስቶ ተናገራት ከሌ ተናስቶ ስለተናገራት አበደን ጉዜን ወደኋላ የሚያደርገኝ ነገር እንደሌለ እወቁ እህቶቼ፣ ወንድሞቼ። በጣም ብዙ ሰዎች ተጨንቃችሁ አስያ ፕሊዝ ምንም እንዳት እንዳትናደጅ ሪስፖንድ ለማንም ሰው አላደርግም፣ አድርጌም አላውቅም። አሁንም አብራሪያ የሰጠሁት ስለምሰራው ስራ ነው። እዚህ ሶሻል ሚዲያ ላይ ፌስቡኬ ላይ ገብታችሁ ይኸው ቲክቶክ ላይ ገብታችሁ ዩቱብም ላይ ገብታችሁ እከሌ እንዲህ አድርጎ እንደዚህ ተቀጥሮላአል። ስለዚህ ይሄን ያለው እህቶች፣ ወንድሞቼ የድምጼን ሚስጥሩ ልንገራችሁ። ድምጼን ለምን እንደሚጎረና አልናገርም። ሴት ልጅ በአፋችሁ አበረታቱ፣ ከጎኑ አንቁም፣ ባላችሁበት አፋችሁ ዛሬ ላይ ሴት ልጅ ዳዋ አታረቅም፣ ሴት ልጅ አትናገርም፣ ፈረት አላህ አይወድም አልና